እሱም ወታደሮቹን ዝሆኖቹ አላህ ስብሐነሁ ወተዓላ እንዲያቋርቧቸው፣ በዚያ ዘመኑ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት። ይሄ ደግሞ ዓመል ፊል ወይ ደግሞ የዝሆን ዘመን በመባል ይታወቃል። በዚያን ጊዜ ካላንደር ስላልነበራቸው የሚቆጥሩበት በሚደርሱ አንዳንድ ክስተቶች ብቻ ነው ጊዜያቶች የሚታወቁት ማለት ነው። በዚያ ነው እንግዲህ ታዲያም የትኛው ቀን ነው ታዲያ የተወለዱት ነቢያችን ሰለም? ሐሙስ፣ ዓርብ፣ እሁድ

እናም እሳቸው የተወለዱት ሰኞ ቀን ነው ማለት ነው። እሺ ታዲያ በየትኛው ወር ነው በስንተኛው ውስጥ ቀን ነው የሚለውን እንመልከት? የተለያዩ ሪዋያዎች አሉ፣ በጣም በርካታ የሆኑ ሪዋያዎች አሉ። አብዛኛው ሪዋዎች ሪዋያዎች ያሉት ረቢኤል አወል በሚለው ነው። በሁለተኛው ቀን የሚላል፣ በአራተኛው ቀን የሚላል፣ ይቅርታ በስምንተኛው ቀን እንደገና ደግሞ በአስረኛው እንደገና በአስራ ሁለተኛው እና የተለያዩ ሪዋያዎች አሉ እንግዲህ የተረጋ የተረጋገጠ ቀን የለም ማለት ነው። ኪላፍ አለው በጣም በጣም ሰፊ የሆነ ኪላፍ አለበት። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የሞቱት በአስራ ሁለተኛው የረቢዕል አወል ቀን መሆኑን ዑለማዎች ተስማምተውበታል። ስለዚህም እስቲ ነብዩ ነብዩ ሰለላሁ ዐለይሂ ወሰለም መውሊድ ማክበር ምን አይነት ሁኔታዎች እንዳሉት እስቲ እንወያይ፣ በውይይት መልክ በጥያቄ በመስመል እናደርገው። ነቢዩ ሰለላሁ አለይሂ ወሰለም የተወለዱበትን ቀን መውሊዱ እንግዲህ አልታወቀም፣ ቀኑ ራሱ አልተረጋገጠም። ነገር ግን እስቲ ይሄን ቀን ማክበሩ ይሆናል ወይስ አይሆነውም የሚለውን እንመልከት። መውሊድን ማክበር ደግ ስራ ነው ወይንስ ኃጢአት ነው ክፉ ስራ ነው ብለን ብንመለከት ኃጢአት ነው ካል አለቀ፣ ተዘጋ። ምክንያቱም ኃጢአት የሚፈልግ ሰው የለም። ነገር ግን ደግ ስራ ነው የምንል ከሆነ ይሄ ደግ ስራ እስከሆነ ድረስ ነብዩ ያውቁታል ወይስ አያውቁትም የሚለውን እንመልከት። ነብዩ ሰለላሁ ዓለይሂ ወሰለም አያውቁትም፣ የምንል ከሆነ ሐሻ ወከላ ይህ ዝንዲቅነት ነው፣ ነብዩን በጃህልነት መነካካት ነው። ይህ አይሆንም። ስለዚህም እስኪ ያውቁታል የምንል ከሆነ ነብዩ የሚያውቁት ከሆነ ለኡማው አደርሰዋል ወይስ አላደረሱም፣ አስተላልፈዋል ወይስ አላስተላልፈውም የሚለውን እንመልከት። ለኡማው አላስተላልፈውም የምንል ከሆነ ይሄም የሚገባ ነገር አይደለም።

እንግዲህ እስቲ እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም መውሊዳቸውን አክብረዋል ወይ አላከበሩትም? አራቱ ኩለፋዎች አክብረውታል አላከበሩትም? ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አለይኩም ቢሱነቲ ወሱነተ አልኹላፋ አርራሺዲን አልመህዲይን አብዱ አለይሃ ቢልነዋጅድ ኢላ። ነብያችን ሰለላሁ ዐለይሂ ወሰለም የኔንና የነብዩን እና የኩለፋዎችን ሱነቱን መከታል አለብን። እንግዲህ ወለ ነብዩ ሰለላሁ ዐለይሂ ወሰለም አሳስበውናልና እነሱ አላደረጉትም። እንግዲህ ሌላ ነገር ነው።

ነ ዩ ሀከ ይን ምንድን ነው ማለት ነው? የነቢያችን ምንድን ያሉት በላጩ ዘመን ነው፣ በላጭ ሰዎች ያለሁበት ዘመን ነው ብለዋል። ቀጥሎ ቀጥሎ ከእነሱ በኋላ የሚመጡት ብለዋል። እነዚህ ሶስት ክፍለ ዘመኖች አላከበሩትም፣ በላጭ ክፍለ ዘመኖች። ታዲያም እንዴት ነው የመጣው? መውሊድን ማክበር እንዴት መጣ?

እንደውም ሙልሂዶች ናቸው። በውስጣቸው እስልምናን ለማበላሸት እስልምናን አንዳንድ ነገር ያልሆኑ ነገሮች በውስጡ ለማስገባት የማያደርጉት ጥረቶች የላቸውም። እንደውም አንዳንድ ዑለማዎች እንደሚሉት ምንድን ነው የሚሉት፣ እነዚህ ኦቤድዮች ሆን ብለው ነው ይህንን ቢድአ የጀመሩት፣ ሆን ብለው ነው። ምክንያቱም ይሄ ቀን ይሄ ቀን ቅድም እንዳለው ዑለማዎች ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን መሆኑ የተረጋገጠ ዑለማዎች የተስማሙበት ነው። ያንን ደስታ ለማሳየት እንደውም መውሊድ ነው ብሎ አገቡበት የሚሉ ዑለማዎች እና በነቢዩ ሰለላሁ ዐለይሂ ወሰለም ሞት የተደሰቱ ናቸው ማለት እና፣ ታዲያ እኛ እንደዛ እናደርጋለን? አሸወካ እንደዛ የሚያደርጉ አይበነን ነቢዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ሮክሎ ለእኛ አዛኝ የነበሩ ነብይ ናቸው።

እንደገና ደግሞ በሌላ ሀዲስ ምን ብለዋል? ወንድሞቼን ለማየት ጓጉቻለሁ ያሉበት ነው። ናፍቄያቸዋለሁ ያሉ ናቸው። እኛን ለማየት እኒህ እንደዚህ አዩ። ነቢይ ላይ ስለ ላ ስለም እንወዳቸዋለን። የእሳቸውን ፈለግ እንከተላለን። የእሳቸውን ኮለፋ ቁጭት መንገድ እንከተላለን እንጂ የማይሆኑ ህዝቦችን ፈለግ መከተል የለብንም። እንርቀዋለን። አንዳንዱ ሰዎች ቢድአ ሀሰና ነው እንጂ

ሰገዱ ይላሉ ተራዊህ ከሳቸው በኋላ ሰሃቦች የተወሰኑ ሰገዱ። በሁለተኛው ቀን ሰው ጨመረ። በሶስተኛው ወይ ደግሞ በአራተኛው ቀን አልመጡም ነብያችን ሰለላሁ ዐለይሂ ወሰለም። ለምን ቢባል እኛ ላይ ግዴታ እንዳይሆን ፈርተው፣ ለኛ ፈርተው፣ ለኛ አዘነው ሰለላሁ ዐለይሂ ወሰለም። ታዲያ ከዚያ በኋላ እሳቸው ካለፉ በኋላ አዲስ ህግ፣ አዲስ ሸሪዓ ስለማይመጣ ዑመር የሚፈሩት ነገር ስላለ ግዴታ እንዳይሆንብን ግድ ስለማይፈሩ ይሄን ህዝቡን ለየብቻ ሲሰግዱ ባዩ ጊዜ ዑመር ኢብኑ ኸጣብ በአንድ ኢማም እንዲሰገድ አድርገዋል። ይሄ ነው ታሪኩ እንጂ አዲስ ቢድዓ አይደለም ያመጡት። ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበረ ስራ እንደገና እሳቸው ከሞቱ በኋላ ሐያ ያደረጉት እንደገና እንዲሰራበት አደረጉ እንጂ አዲስ ቢድዓ አይደለም። ስለዚህ እንጠንቀቅ። ይሄ ደግሞ እጅግ እጅግ እጅግ ልንጠነቀቀው የሚገባ ነገር ነው። ነቢዩ አ የምንልከሆነ የውን ል ወየውን የሚያስፈራ ነገር ነው። ምክንያቱም ነቢያ ቡኻሪና ሙስሊም በዘገቡት ሀዲስ ውስጥ ምንድን ነው ያሉት፣ በእኔ ላይ መዋሸት እንደ ሌላ ሰው ላይ መዋሸት አይደለም ብለዋል። በእኔ ላይ ሆን ብሎ የዋሸ እኔ ያላልኩትን አለ ያለ ማለት ነብዩ ያላሉትን አሉ ያለ

አንድ ስራ ተቀባይነት ለማግኘት ሁለት ሸርጦችን ማሟላት አለበት። አንድ ሙስሊም ስራው እንዲቀበ- አላህ ዘንድ ተቀባይነት እንዲያገኝ ሁለት ሸርጦችን ማሟላት አለበት። አንደኛ ኢኽላስ ነው። ኢኽላስ እኮ አድርገን ነው የምንሰራው የሚሉ ከሆነ አክባሪዎች፣ እሺ፣ ከዛ በኋላ ሁለተኛው ሸርጥ አሟሉና እንላቸዋለን። ሁለተኛውን መስፈርት አሟሉና እንላቸዋለን። ያውም አልሙታበዓ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ መከተል ነው። ስለዚህ ይሄ አልተሟላ ማለት ነው፣ ስራው ውድቅ ነው የሚሆነው